ኮሚዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወድሃለን። እግዚአብሔር አምላክ ጸጋውን ያብዛለን። በነገራችን ላይ ሰሞኑ የተናገርከ አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችም በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው። ምንም ጥያቄ የለውም። ግን ጥያቄው ምንድን ነው እዚህ ጋር ማን ነው በስድብ እግዚአብሔር ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማነው ነው? ማንም የለም። ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ይህንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብላ ያልካቸው ተራ ቲክታከሮች ብላ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብላ ያልካቸው ብዙዎች ነፍሳቸው ከመናወፅ ብዙዎች ወደ ስህተት ጎዳና ከመሄድ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባህሪዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባሉ ማንብላ ያልካቸው ማለት ነው ሲቀጥል አስራ ሰባት ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም፣ እንግዲህ የሰርግ ማንኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ሲናገር አልሰማ ነው፣ ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው።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 ከመጽሐፍቶቻችሁ ይህን ግን የጀመራችሁት እነማን ናችሁ እናንተ? እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁ እና አናቅም እንዴ? ስንት መጽሐፍት እንደጻፋችሁ አናቅም። መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት ና እናንተ ውስጣዞቻችሁ ናችሁ እኮ ክርስቶስን እንደዚህ ያዋረዳችሁ ትመስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁ እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ። ይሄ በሌለበት ሲቀጥል ደግሞ ወንድም እሸቱ፣ ነገሩን ባልተረዳህበት፣ ባልገባህ፣ ባላወቅከው ነገር ላይ መታሰብ አስተያየት ይሰታል። ና ንግግርህን ደግመህ ብታጤ ነው ደስ ይለኛል። ሁላችሁም ሼር ሪፖስኮ ኮሚዲያን እሸቱ መለሰ ስለ ሀገራችንም ሆነ